ባሳለፍ ነው በ2016 ዓመተ ምሕረት ቤቴ ውስጥ ብዙ መጽሐፍ አስቀምጬ ማንበብ ስለማልችል ሳላነባ አለቀ እያላችሁ ተጨንቃችኋል። ዛሬ የ2016 የአመቱ የመጨረሻ ቀን ጳጉሜ አምስት ነው። በ2016 ጥሩ ነገሮችን እንዲሁም ደግሞ አንዳንድ መጥፎ ነገሮችን አድርጋችሁ አልፋችኋል። አማርኛ ትምህርት ለማወቅ ብዙ ጊዜ ሽታቸዋል ፈልጋቸዋል። አንዳንዶች ተምረው ሲፈልጉት የነበረውን የአማርኛን ፊደላት ማንበብ ችለዋል። አንዳንዶች ደግሞ በ2017 በደንብ አውቃለሁ እያሉ በመማር ላይ ናቸው። እርሶስ ምን ይጠብቃሉ? አማርኛን መጽሐፍትን ማንበብ ፈልገው እስከ መቼ ሰው አንበቡልኝ ትላላችሁ የሀገሪቷን አሁን ያለንበትን የኑሮ ውድነት ታሳቢ በማድረግ በተመጣጣኝ ዋጋ የሀገሬ አካዳሚ የእርስዎን የማወቅ ፍላጎት ታሳቢ በማድረግ ሊያስተምሮት ቆርጦ ተነስቷል። በአራት ወር ውስጥ መሰረታዊ የአማርኛ ፊደላትን መጽሐፍ ማንበብ እንድትችሉ ዝግጅቱን አዘጋጅቶ ይጠብቃችኋል። እመኑኝ፣ 2017 የእናንተ አዲስ ዓመት ነው። አንድ ውሊ ማረቅ ቀርቶ ታነቡላችኋላችሁ። እርሶም ወደ እውቀት ማማ ከፍ ማለት ከፈለጉ እንደ ጓደኞቻችሁ ማንበብ ከፈለጋችሁ፣ ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ በተመቾት ይደውሉልን። ያሉበትን ሀገር ሁኔታ እንዲሁም ያሉበትን ሰዓት ታሳቢ በማድረግ በሚመቻችሁ ሰዓትና ቀና አስተምሮታ አለን። ከእርሶ የሚጠበቀው ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ ይደውሉልን። ሰላም ሰላም ውድ የሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እንደምናላችሁ እኔ እግዚአብሔር ይመስገን ደህና ነኝ በመጀመሪያ እንኳን ለ2017 ዓመተ ምህረት የኢትዮጵያ ዘመን መለወጫ በዓል እንቁጣጣሽ በሰላምና በጤና አደረሳችሁ በኢትዮጵያም ሆነ በአረብ ሀገር በአውሮፓ በአሜሪካ የምትኖሩ ውድ ኢትዮጵያዊ እህት ወንድሞቼ ለ2017 ያደረሰን አምላክና መስግን ሁላችሁም ኮሜንት ላይ ጻፉልኝ። እንደ ኃጢአታችን ብዛት ሳይቆጥር ለ2017 ያደረስን አምላክና መስግን፣ ሁላችንም ኮሜንት ላይ ጻፉልኝ። እንኳን ወደ ሀገሬ አካዳሚ የዩቲዩብ ቻናል በደህና መጣችሁ። አማርኛ፣ እንግሊዘኛ ወይም ሂሳብ ለመማር ለማወቅ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። ይሄ ተማሪዎችን ለማሳወቅ በትምህርታቸው ጥሩ ደረጃ እንዲደርሱ ለማድረግ የሚለፈውን የሀገሬ አካዳሚ ሰብስክራይብ በማድረግ እናሳድግ። ለሁሉም እንዲደርስ ሼር ብናድርገው፣ አለማወቅ ይብቃ። ሁላችንም በ2017 ወደ እውቀት ማማ ከፍ እንበል። ዛሬ ደግሞ ከሀ እስከ ፖ ከማወቅ በላይ ትልቅ እውቀት የሚያስገኘውን ሙሉን የአቡጊዳን ጊዳን ትምህርት ይዤላችሁ መጥቻለሁ። አቡጊዳ እያልን ሙሉን ሰላት የአማርኛ ፊደላት ተዘበራርቀው እንዴት እንደሚነበቡ አብረን እንመለከታለን፣ አብረን እናነባለን። ይህን ቪዲዮ ደግሞ ሙሉን ከተከታተላችሁ መጨረሻ ላይ በተማርናቸው ፊደላት ቃላት እየመሰረትን እንጽፋለን፣ እናነባለን። እንዲሁም ደግሞ ይህን ቪዲዮ ሙሉን ከተከታተላችሁ ማንም አማርኛ አስተማሪ ነግሯችሁ የማያውቀውን አማርኛን ለማወቅ ትልቅ ምስጢር እነግራችኋለሁ። ስለዚህ ቪዲዮውን ሙሉ እንድትከታተሉት ለማሳሰብ እንወዳለን። ይሄ ቪዲዮ ለሁሉም እንዲደርስ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም ደግሞ ባሉበት ሆነው በተመቸወት ሰዓት መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ ይደውሉልን። በተመቸወት ሰዓትና ቀን እናስተምሮታለን። ስለዚህ አሁን በቀጥታ አቡጊዳ ፊደሎችን አብረን እናንብብ።

ዎ ዎ ሄ ዴ ጋ ቢ ኡ ጀ። ቪዲዮ መጀመሪያ ላይ ሙሉን ከተከታተላችሁ መጨረሻ ላይ አማርኛን ለመጻፍ ማድረግ ያለባችሁን ነገር እነግራችኋለሁ ብዬ ነበር። እናም አሁን ወደ እሱ ነጥብ ስንገባ አማርኛን ለማንበብ ለመጻፍ የሚያስፈልገው ነገር ማንበብ ብቻ አይደለም። ፊደሎችን ለይቶ ማወቅ ያስፈልጋል። ሀ ሲባል ፊደሉንም ቅርጹንም ድምፁንም ለይቶ ማወቅ። ሀን ብቻ ሳይሆን ዛሬ ተማርናቸውን ሁሉንም የአማርኛ ፊደሎችን ድምፃቸውን እንዲሁም ቅርጻቸውን ለይታችሁ እወቁ። አማርኛ በተለምዶ ፊደሎቹን በደንብ ቅርጻቸውንና ድምጻቸውን ለይታችሁ ካወቃችሁ ለመጻፍም ሆነ ለማንበብ በጣም ቀላል ነውና ፊደሎቹን ቅርጻቸውና ድምጻቸውን ለይታችሁ ወቁ። ለምሳሌ የሆነን ዘንድ እነዚህን የእንስሳት ስሞች እንዴት እንደሚጻፉ እንዴት እንደሚነበበው አብረን እንመለከታለን፣ አብረን እንማማራለን። የመጀመሪያው ሁለት ፊደል ያለው የመጀመሪያው ፊደል ሲነበብ በሁለተኛው ግ ግ አንድ ላይ ሲነበቡ በግ በግ በግ። ቀጥሎ ደግሞ ያለውን ቃል ስንመለከት አራት ፊደሎች አሉት። የመጀመሪያው ፊደል አ አ ሁለተኛው ፊደል ን ን ሶስተኛው ፊደል በ በ አራተኛው ፊደል ሳ ሳ አንድ ላይ ሲነበቡ አንበሳ አንበሳ። ሶስተኛውን ቃል ስንመለከት ደግሞ ሶስት ፊደሎች አሉት። የመጀመሪያ ፊደል ፍ የፈ ቤት ሆኖ ስድስተኛ ቤት ፍ። ቀጥሎ ደግሞ የ የ። ቀጥሎ ል ል። አንድ ላይ ሲነበቡ ፍየል ፍየል። ወደ ቀጣዩ ቃል ስናልፍ ሁለት ፊደሎች አሉት። የመጀመሪያው ፊደል በ በ። ሁለተኛው ፊደል ሲነበብ ሬ ሬ፣ የረቤት አምስተኛው ሬ። አንድ ላይ ሲነበብ በሬ በሬ። ቀጣዩን ቃል ስንመለከት ሶስት ፊደሎች አሉት። የመጀመሪያው ፊደል ሲነበብ ቀ። ሁለተኛው ፊደል ሲነበብ ጭ፣ የጨቤት ስድስተኛ ጭ ጭ ቀጥሎ ደግሞ የነቤት አምስተኛው ኔ ኔ። አንድ ላይ ሲነበቡ ቀጭ ኔ ቀጭ ኔ። ቀጣዩን ቃል ስንመለከት ቀጣዩ ሶስት ፊደሎች አሉት። ዝ የመጀመሪያው ዝ ዝ የዘቤት ስድስተኛ ዝ። ቀጥሎ ሆ ሆ። ቀጥሎ ን ን። አንድ ላይ ሲነበቡ ዝሆን ዝሆን። ቀጣዩን ቃል ስንመለከት ሁለት ፊደል አለው። የመጀመሪያው ፊደል አ አ። ቀጣዩ ፊደል ዞ ዞ። አንድ ላይ ሲነበቡ አዞ አዞ። ቀጣዩን ቃል ስንመለከት ሶስት ፊደሎች አሉት። የመጀመሪያው ቃል ሲነበብ ነ ነ። ሁለተኛው ሲነበብ ብ ብ። ቀጥሎ ር ር አንድ ላይ ሲነበቡ ነብር ነብር ቀጣዩን ቃል እንዴት እንደሚመሰረት ስንመለከት ደግሞ ሁለት ፊደሎች አሉት የመጀመሪያው ፊደል ጅ ጅ ሁለተኛው ፊደል ብ ብ አንድ ላይ ሲነበቡ ጅብ ጅብ ቀጣዩን ቃል ስንመለከት ውሻ ነው የሚለው ውሻ ሲባል አይምሯችሁ ላይ አስቡት ስም ፊደል አለው ሁለት ፊደል አለው ከት አይምሯችሁ ላይ አስቡት። ስም ፊደል አለው ሁለት ፊደል አለው። የመጀመሪያው ፊደል ው ው፣ ቀጥሎ ፊደል ሻ ሻ፣ አንድ ላይ ሲነበቡ ውሻ ውሻ። ቀጣዩ ቃል ድመት ድመት ሲሆን አይምሯችሁ ላይ አሁንም አስቡት። ድመት ሲባል ድመት ሶስት ፊደሎች አሉት። የመጀመሪያው ድ ድ ሁለተኛው መ መ፣ ሶስተኛው ት ት፣ አንድ ላይ ሲነበቡ ድመት ድመት የሚለውን ቃል ይመሰርትልናል ማለት ነው። ቀጣዩን የእንስሳ ስም ስንመለከት ጦጣ ጦጣ። አሁንም በአይምሯችሁ አስቡት። ጦጣ ሲባል ስም ፊደል አለው፣ ሁለት ፊደሎች አሉት። የመጀመሪያው ፊደል ጦ ጦ፣ ሁለተኛው ፊደል ጣ ጣ፣ አንድ ላይ ሲጻፉ ጦጣ ጦጣ። መልካም እንግዲህ ዛሬ የተማማርነው ግልጽ እንደሆነላችሁ ተስፋ አደርጋለሁ። እርስዎም ትምህርቱ እንደተመቸዎት ማረጋገጫ እንዲሆነን ቪዲዮውን ላይክ ማድረግ እንዳደረሱ። እንዲሁም ደግሞ በየቀኑ በተመቸዎት ሰዓት መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ ይደውሉልን። እንዲሁም ደግሞ ዛሬ የተማማርናቸውን አይነት ጠቃሚ ቪዲዮዎች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለጓደኞቻችሁም ለወዳጅ ዘመዶቻችሁም መማር ለሚፈልጉ በሙሉ ሼር አድርጉላቸው። በቀጣይ ትምህርታዊ ቪዲዮ እስከምንገናኝ ቸር ሰንብቱ።